እንዴት አድራችኋል ተመልካቾች። የአዲስ ቀን የጠዋት ገበያ ጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ። አብራችሁ ነው ነው በ2018 የመጀመሪያ ሩብ አመት 961 ሚሊዮን ዶላር የውጭ ቀጥታ ኢንቨስትመንትን መሳብ መቻሏን የኢትዮጵያ ኢንቨስትመንት ኮሚሽን ከሰሞኑ አስታውቋል። ከልዩ ኢኮኖሚ ዞኖች ከሚገኘው ከፍተኛ የውጭ ምንዛሬ ባለፈ ለዜጎች የሚፈጠረው የስራ እድልም እየጨመረ ይገኛል እስካለፈው መስከረም ወር መጨረሻ ከ60 ሺ በላይ ዜጎች በኢኮኖሚ ዞኖች ውስጥ የስራ አድል ተጠቃሚ ሆነዋል ሪፖርተራችን ኤዶማ አማረ የ2018 ሩብ አመት ዋና ዋና የወጭ ንግድ አፈጻጸምን አስመልክታ የሚከተለውን ዘገባ አዘጋጅታለች አብረን እንከታተል ባለፉት የለውጥ ዓመታት መንግስት ለውጭ ቀጥተኛ ኢንቨስትመንት የሰጠው ትኩረት በዘርፉ ተጨባጭ እድገት እንዲመዘገብ አስችሏል። በትግበራ ላይ የሚገኘው የማክሮ ኢኮኖሚ ማሻሻያም በውጭ ቀጥተኛ ኢንቨስትመንት ዘርፍ እየተመዘገቡ ላሉ ለውጦች የጎላ ሚናን እየተወጣ ይገኛል። ኢትዮጵያ በሁሉም ዘርፍ ያላት የተፈጥሮ ጸጋ፣ የመሰረተ ልማት አቅርቦት እንዲሁም በመንግስት የተመቻቹ የኢንቨስትመንት አማራጮች ሀገሪቱን በዓለም አቀፍ ደረጃ ተመራጭ የኢንቨስትመንት መዳረሻ እንድትሆን አስችለዋል። ለአብነት በተያዘው የ2018 የመጀመሪያ ሩብ ዓመት በውጭ ቀጥተኛ ኢንቨስትመንትና በወጪ ንግድ ዘርፍ የተመዘገበውን አፈጻጸም እንመልከት። የኢትዮጵያ ኢንቨስትመንት ኮሚሽን መረጃ እንደሚያመላክተው በሩብ ዓመቱ ከውጭ ቀጥተኛ ኢንቨስትመንት ከ961 ሚሊዮን ዶላር በላይ መሳብ ተችሏል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7.8 በመቶ እድገትን አሳይቷል። በልዩ ኢኮኖሚ ዞኖች ከሚገኙ ኢንቨስትመንቶች በሩብ ዓመቱ ከወጪ ንግድ ከ49 ሚሊዮን ዶላር በላይ ገቢ ሲገኝ፣ ይህም ከአምናው ወቅት ጋር ሲነጻጸር 113 በመቶ ብልጫን አሳይቷል። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ሐዋሳ ልዩ ኢኮኖሚ ዞን 29 ሚሊዮን 640 348፣ አዳማ ልዩ ኢኮኖሚ ዞን 3 ሚሊዮን 139 828፣ ድሬዳዋ ልዩ ኢኮኖሚ ዞን 1 ሚሊዮን 111 532 የአሜሪካን ዶላር ማስገኘት ችለዋል። ኮሚሽኑ በሩብ ዓመቱ 123 የኢንቨስትመንት ፈቃድን የሰጠ ሲሆን ፈቃድ ከተሰጣቸው የውጭ ባለሀብቶች መካከል 34 የሚሆኑት በገቢና ወጪ ንግድ ላይ የተሰማሩ ባለሀብቶች ናቸው። በጥቅሉ በሁሉም የኢንዱስትሪ ፓርኮች የተመዘገበው የወጪ ንግድ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከ26 ሚሊዮን ዶላር በላይ ብልጫ ማሳየቱን የኮሚሽኑ መረጃ ያመለክታል። እነዚህ የኢንዱስትሪ ፓርኮች ለሀገሪቱ ከሚያስገኙት የውጭ ምንዛሬ ባለፈ ለዜጎች የፈጠሩት የስራ እድል ከፍተኛ ነው። እስካለፈው መስከረም ወር መጨረሻ ከ69,000 የሚልቁ ዜጎች በፓርኮቹ የስራ እድል ተጠቃሚ ሆነዋል። በአጠቃላይ በ2018 በጀት ዓመት የመጀመሪያው ሩብ ዓመት የውጭ ቀጥተኛ ኢንቨስትመንት በመሳብ በወጪ ምርቶች በስራ እድል ፈጠራ ፈቃድ የወሰዱ ፕሮጀክቶችን ወደ ማምረት በማሸጋገርና በቀልጣፋ አገልግሎት አሰጣጥ መጠነ ሰፊ ስራዎች ተከናውነዋል። በቀጣይ የተገኙ ውጤቶችን በማስቀጠልና በክፍተት የተለዩ ጉዳዮችን ፈጣን የመፍትሄ እርምጃ በመውሰድ ዘርፉ ለኢትዮጵያ እድገትና ብልጽግና የሚያበረክተውን አስተዋጽኦ ለማጠናከር መስራት ግድ ይሆናል። ዘርፍ በቴክኖሎጂ መደገፍና ምርትና ምርታማነትን ማሳደግ በዘርፉ ትኩረት የተሰጣቸው ተግባራት ናቸው። ይህን ጥረት ውጤታማ ለማድረግ ከመንግስት በተጨማሪ የግል ዘርፉ ተሳትፎ ወሳኝ መሆኑ ይታወቃል። በዘርፉ ከተሰማሩ የግል ተቋማት መካከል የሻያሾኔ ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት ተሞክሮን እንመለከታለን። ተቋሙ ከግብርና ባለፈ በትምህርትና በወጪ ንግድ ዘርፎች ላይ ተሰማርቶም ስኬታማ ለመሆን በቅቷል። ዝርዝሩን ከተቋሙ መስራች አንደበት አብረን እንከታተል። ሬድ ሰርጸ እባላለሁ። የገበሬ ልጅ ነኝ። እዚያው ሀይ ስኩል ሮቤ ተማርኩ። ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ተማርኩ። ከዛ ለማስተርስ ውጭ ሄድኩ። እንግዲህ የዛሬ 15 ዓመት አካባቢ ደግሞ አሁን መሰራበትን ሻያሾን የሚባለውን ድርጅት ስታብሊሽ አድርጌ ያው ዛሬ ላይ ያለሁ ማለት ነው ሻያ አልቲሜትሊ ዋቤ ሸበሌ የሚገባ ወንዝ ነው። ሾኔ ደግሞ ጊቤ የሚገባ ወንዝ ነው። ሁለታችን ሻያ ሾኔ የመጀመሪያ ስታብሊሽ ያደረግነው እኔና የድሮ ፓርትነሬ እኔ ከባሌ የድሮ ፓርትነሬ ከጅማ ነበር የመጣ ነው እዛት ሳው ሻያ ሾኔ ብለን የጠራነው። ዛሬ ላይ ሻያ ሾኔ አራት የቢዝነስ ዘርፎች አሉት እና የመጀመሪያው ቢዝነስ ዘርፍ የማማከር የቢዝነስ ዘርፍ ነው። የማማከሩ እንግዲህ ስንጀምር ጀምሮ የነበረው እስከ ዛሬ ድረስ አብሮ የቀጠለን የቢዝነስ ዘርፍ ነው ማለት ነው እና በማማከሩ በልዩ ሁኔታ ትኩረት ሰጥተን እና ስፔሻላይዝ አድርገን የምንሰራው ግብርናና ትምህርት ላይ ነው እና የግብርና እንግዲህ ላለፉት 15 ዓመታት ብዙ አይነት ጥናቶችን፣ ብዙ አይነት ፕሮግራሞችን፣ ብዙ አይነት ፕሮጀክቶችን ከፖሊሲ ሌቭል እስከ ፖሊሲ ተነስቶ ቀበሌ ላይ እስከሚደርሱ ስራ ሰርተናል። በማማከል አገልግሎት ማለት ነው። የግብርና ማማከር አገልግሎት። ሁለተኛው የትምህርት ዘርፍ ማማከር አገልግሎት ነው። በትምህርት ዘርፉ እንዲሁም ባለፉት አራት አምስት ዓመታት በተለይ በጣም ወደ ትምህርት ዘርፉ ላይ በብዛት እየሄድን ነው። አሁን እንደው ተቀስ አርጌ ለፈው እና በዛው የዲጂታል ኤጁኬሽንን በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ በማስፋፋት ሂደት ከማስተርካርድ ፋውንዴሽን ከትምህርት ሚኒስቴር እና ከአሪዞና ስቴት ዩኒቨርሲቲ ጋር በጋራ ሆነን ሀምሳዎቹ የመንግስት ዩኒቨርሲቲዎች ላይ የኢለርኒንግ ወይም የኤሌክትሮኒክ ትምህርትን የማስፋፋት ስራ እየሰራ ነው። ያንን ፕሮግራም እንግዲህ ኢምፕሊመንቴሽኑን እና ፕሮሰሱን ሰፖርት የምናደርገው እኛን አሪዞና ስቴት ዩኒቨርሲቲ ትምህርት ሚኒስተርም ሌሎችም ፓርትነሮች እንዳሉ ሆነው ማለት ነው። ስለዚህ አሁን የትምህርት ዘርፍና የግብርና ዘርፍ በማማከር ዘርፉ ላይ የምንሰራቸው ሆነው ከማማከር ውጭ የግብርና ዘርፍ አለን። አሁን ቅድም ያለው የድህረ ምርት ቴክኖሎጂውም በዛው በግብርና ዘርፋችን ውስጥ ነው የሚጠቃለለው። በግብርና ዘርፍ አሁን ሶስት ዋና ዋና የግብርና ቴክኖሎጂ ወይም የግብርና ግባት ቴክኖሎጂ የምንላቸው ምርቶች አሉ ወይም የምርት ስብስቦች አሉ ማለት ነው። አንደኛው የድህረ ምርት ቴክኖሎጂው ነው። ሁለተኛው የግብርና ግባት ወይም የዘር ምርጥ ዘር አቅርቦት ነው። ምርጥ ዘር በተለይ ደግሞ የአትክልትና ፍራፍሬ ምርጥ ዘር ሶስተኛ የእንስሳት መድኃኒት እና ክትባት እና እነዚህም የእንስሳት መድኃኒትና እና ክትባቶቹን ብሎም የምርጥዘር ዘሮቹን ከውጭ እያመጣን ነው ለአርሶ አደር የምናከፋፍለው። የድህረ ምርት ቴክኖሎጂን ደግሞ እዚሁ ሀገር ውስጥ አምርተን በፋብሪካ ደረጃ ለአርሶ አደር እናደርሳለን ማለት ነው። ይሄኛው የግብርና ዘርፍ ነው። በሶስተኛ ደረጃ ያለን የኤክስፖርት ዘርፍ ነው። በኤክስፖርት ዘርፍ ሶስት ዋና ዋና የፕሮዳክት ስብስቦች አሉ። አንደኛው ራሱ የነቀዝ የማያስፈላ ወይም የድህረ ምርት ቴክኖሎጂውን ለአጎራባች ሀገሮች ኤክስፖርት የምናደርግበት፣ ቀጥሎ ደግሞ የቅባት እህሎችና የጥራጥሬ እህሎችን ወደ ውጭ እንልካለን። ሶስተኛ የቅመማ ቅመም ሰብሎችን እንልካለን እና እነዚህ በአሁኑ ሰዓት እየተንቀሳቀስንባቸው ያሉ ዋና ዋናዎቹ ሶስት ዘርፎች ናቸው። በአራተኛና በመጨረሻነት የውሃ ማጣሪያ ወይም ናዛባ ወተር ፊልተር የሚባል ይህም ትንሽ ከድህረ ምርት ቴክኖሎጂ ጋር በጣም የሚገናኝ ማህበራዊ ተጽዕኖ ፈጣሪ ምርት ነው። ማንኛውንም የጎርፍም የወራጅም ውሃ ስጨምሪበት አጣርቶ ንጹህ መጠጥ ውሃ ማቅረብ የሚችል ቴክኖሎጂ እሱን እዚህ ሀገር ውስጥ አምርተን ለተጠቃሚዎች የምናቀርብበት ነው። ስለዚህ የውሃ ማጣሪያ፣ ግብርና፣ የማማከር አገልግሎትና የኤክስፖርት አገልግሎት የኤክስፖርት ዘርፎች በአሁኑ ሰዓት ተሰማርተንባቸው ያሉት ናቸው ማለት ነው። ሀገሪቱ ውስጥ የሚመረተው ምርት ይባክናል። የብክነቱ ትልቁ ችግር ደግሞ የድህረ ምርት አያያዝና ድህረ ምርት ቴክኖሎጂ እጦት ነው። አሁን ላለፉት 12 ዓመት አካባቢ ነው የዚህ የድህረ ምርት ቴክኖሎጂን በሀገር ደረጃ ስናስተዋውቅም የነቀዝ የማያስበላ የእህል ማዳበሪያ ከረጢት ወይም ፐርዱ ኢምፕሮቭድ ክሮፕ ስቶሬጅ ባጎችን መጀመሪያ በማስተዋወቅ አሁን ደግሞ በማምረትና ለአርሶ አደሩ ተደራሽ በማድረግ ዘርፍ ላይ ነን ያለ ነው ማለት ነው። እና እንግዲህ በአጠቃላይ በዚህ ሁለት ዓመት ጊዜ ውስጥ አሁን ካለን ም ሊደርስ ይችላል እንደ ሲዝኑ ከ ሰባ ሰራተኞች ወደ 67 ሰራተኞች እዛ ቦታ ላይ ይኖራሉ ማለት ነው አሁን ደግሞ ተመልካቾች የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው ባህር ዳር ከተማ ተጉዘን የጠዋት ገበያው ድባብ ምን ይመስላል ነው የሚለውን የምንጠይቅበት ሰዓት ላይ ደርሰናል። ይህንኑ መረጃ ሊያደርሰን ባልደረባችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ይገኛል። እንዴት አድረሃል ሳሙኤል? ባለበት የግብይት ስፍራ ምን ታዘብክ? አቅርቦቱን፣ ዋጋውን ጨምረ እስኪ ንገረን። ጥሩ አመሰግናለሁ። በባህር ዳር ከተማ በቀበሌ አራት በሚገኘው ዋና የገበያ ማዕከል እንግዲህ በጠዋቱ የገበያ ሁኔታው ምን ይመስላል ስንል እንግዲህ ዞር ዞር ለማለት ሞክረን ነበር። ይህ የገበያ ማዕከል ደግሞ ታዲያ በርካታ የግብርና ምርቶችን ጨምሮ በርካታ የኢንዱስትሪ ምርቶች ግብይት የሚፈጸምበት ነውና እንግዲህ በጠዋቱ የተለያዩ ምርቶች ቀርበው ታዲያ ግብይቱ ሲፈጸም ተመልክተናል። ለአብነት ያክል እንግዲህ የተወሰኑ ምርቶችን የዋጋ ሁኔታን ለማንሳት ያክል ቀይ ሽንኩርት ለኪሎ ከአርባ ብር ጀምሮ የተሸጠ ይገኛል ነች ያ ብር ድረስ ሲሸጥ ተመልክተናል ማለት ነው። ድንች ለኪሎ አርባ ብር እየተሸጠ ይገኛል። ቲማቲም ለኪሎ ስልሳ አምስት ግብይት ሲፈጸም ተመልክተናል። ከዛ ባሻገርም የተወሰኑ የፍራፍሬ ምርቶችን ላብነት ለማንሳት የአትክልት ምርቶችን ላብነት ለማንሳት ያክልም በተለይ አቮካዶ ለኪሎ መቶ ሰላሳ ብር ሲሸጥ ተመልክተናል። ሙዝ ለኪሎ ዘጠና ብር ማለት ነው። ከዛ ባሻገር የተለያዩ የኢንዱስትሪ ምርቶች ቀደም ሲል እንዳነሳሁትም በዚሁ የገበያ ማዕከል ግብይት የሚፈጸም እንደመሆኑ መጠን የተወሰኑትን ላብነት ለማንሳት ያክል ስኳር ለኪሎ እስከ 185 ብር ድረስ ሲሸጥ ተመልክተናል ማለት ነው። ከዛ ባሻገር እንግዲህ ዘይት ባለ 5 ሊትር ማለት ነው እንደየ ዘይት አይነቱ ከ1780 እስከ 1800 ድረስ ሲሸጥ ተመልክተናል ማለት ነው። ከዛ ባሻገር ሌሎች የግብርና ምርቶችን ላብነት ለማንሳት ያክል ጤፍ ለኪሎ ማለት ነው ከ90 ብር ጀምሮ እስከ 105 ብር እስከ 110 ብር ድረስ ሲሸጥ ተመልክተናል። እንግዲህ በአመዛኙ እነዚህ የዋጋ ንጽጥሮች በግብርና ምርቶች ላይ አብዛኛው የግብርና ምርት የተሰበሰበበት እንዲሁም ወደ ገበያ መቅረብ የጀመረበት ወቅት እንደመሆኑ መጠን በግብርና ምርቶች ላይ ተመጣጣኝ ዋጋ ቅናሾች እየተስተዋሉ ተመልክተናል። በተለይ በሽንኩርትና በጤፍ እንዲሁም በሌሎቹ በአመዛኙ ደግሞ በተለይ በኢንዱስትሪ ምርቶች አኳያ በተለይ በተለይ ከስኳርና እንዲሁም ከዘይት ምርቶች አኳያ ጭማሪዎች እየተስተዋሉ እንደሚገኙ ነው። በተለይ ሸማቾችና ነጋዴዎችን በወቅቱም እንግዲህ በገበያ ማዕከሉ ማለት ነው ባናገርነው መረጃም ያገኘነው ማለት ነው እንግዲህ ላብነት ያክል ዘይት ባለፉት ጊዜ እስከ 1700 እስከ 1600 ነበር። በአሁኑ ወቅት ደግሞ እስከ 1800 ድረስ እየደረሰ ያለበት ሁኔታ አለ የሚሉ መረጃዎችና ሀሳቦች ነው ነጋዴዎችና ሸማቾች እንዲሁ ሀሳቦችን የሰጡት ማለት ነው። እኛም እንግዲህ ነጋዴዎች በተለይ እነዚህን ዋጋዎችን ለማጣራት ሞክረን ነበር። እንግዲህ ከቤቱ ነው ከላይ የምናስመጣው ነው ዋጋ እየጨመረ የሚገኝ የሚሉ መረጃዎችን ነው የገለጹልን ማለት ነው። በአመዛኙ በተለይ በሸማቾች በኩልም እነዚህን የማረጋጋት ስራዎች በተለይ በኢንዱስትሪ ምርቶች አኳያ እየተፈጠሩ ያሉ የዋጋ ንረቶችን የማረጋጋት ስራ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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።